አምላክ ነው ስለተባለ በስልምና ሊገድሉት ፈለጉ። ይሄን ነው ያልከው አለች እኮ። በአይሁዶቹ አምላክ ነኝ ወይም ደግሞ ከእግዚአብሔር ተልኬ የመጣው አልተቀበሉትም። ስለዚህ ገደሉት። እንደዛ ነው ያልኩት። እኔ እንደዛ ጥያቄ ተቀነጋርልሽ። እሺ እግዚአብሔር አታላይ ነው ይላል መጽሐፍ ቅዱስ፣ ምን ታያለሽ? አዲ የትኛው ነው እግዚአብሔር አታላይ ነው የሚል አዎ ነገር ነው።

ምን ጥልህባት ነው እሱ ዝም ዝም አለች እህታችን አይሰማም። ከፔጁ ሰው ወጣ። አይሰማም መሰለኝ። ስልክ አውርቼ እስክመለስ መልሼ ገብቻለሁ። እሺ፣ እስኪ፣ አዎ ይለን ስልክ እያወራሁ አልሰማሁም ነበር። ምን ምን አድርገህ ምን ሆነ? ምን ተገናኝቶባት ነው ሚውት? የሆነችው አይሰማም? ይሰማል። አገኘሽው? አዎ ይቻዋለው። ግን ከቁጥር ስምንት ጀምሮ ከዛ በላይ የነበረውን ሀሳብ ማንበብ ግድ ይላል። ሀሳቡ ስለምን እየተናገረ ነው? ከቤጁ ወጥቼ እንትሉ ላይ ስገባ ድምጽ አይሰማም መሰለኝ። ለከ ኢብራው ታላስ ታንክስ መጻፍ ልጅዛ አሁን በሚገባ እንዴ

እንዲያ ስለዚህ፣ ለእስራኤል ቤት እንዲህ በል፣ ጌታ እግዚአብሔር እንዲህ ይላል፤ ንስሐ ግቡ፣ ከኃጢአቶቻችሁም ተመለሱ፣ ፊታችሁንም ከርኩሰታችሁ ሁሉ መልሱ። ከእስራኤል ቤት በእስራኤልም ዘንድ ከሚቀመጡ መጻተኞች የሚሆን ከእኔ ተለይቶ ጣዖቶቹን በልቡ የሚያኖር የበደሉን መቅሰፍት በፊቱ እንዴ በፊት የሚያቆም ሰው ሁሉ ስለ እኔ ጠይቅ ዘንድ ወደ ነብዩ በመጣ ጊዜ እኔ እግዚአብሔር በራሴ እመልስለታለሁ ይላል ፊቴንም በዚያ ሰው ላይ ያለ ቆይ ፊቴንም በዚያ ሰው ላይ አድርጋለሁ ምልክትና ምሳሌም አድርገዋለሁ ከህዝቤ መካከል አጠፋዋለሁ ለእኔም እግዚአብሔር እንደሆኑ ታውቃላችሁ ምን አለ ነብዩ ቢታለል ቃልንም ቢናገር ያንን ነቢይ ያታለልሁ እኔ እግዚአብሔር ነኝ። የጌታ እጄንም በእርሱ ላይ ዘረጋለሁ ከህዝብም ከእስራኤል መካከል

አላቸው ካሉ አመንና ነው አመንና አላሉ ወሽሐድ ቢአንና ሙስሊሙን ሙስሊሞች ወቻ መሆናችን እመስክርልን አሉ ይላል። እና ይህ ነው አንድ ሰው ስልምና ሲቀበል አላህ ምን ያደርግለታል? ለዚህ ሰው ከተባለ የመጀመሪያ ያለፈ ሀጢያቱን ይቅር ይለዋል። ያለምንም ሀጢያት ንጹህ አድርጎ ይቀበለዋል። ይሄ ነው። ይህን በቁርአን ላይ ብዙ ቦታ ላይ ተናግሯል። ሁሉ ለዚነ ከፈሩ እየንተሁ ይቅፈር ለሁም ማውቀት ስለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች ወደ እኔ ቢመለሱ ከክህደታቸው ቢቆጠቡ ያለፈውን ወንጀላቸውን ሁሉ ይቅርላላቸዋለሁ ብሎ ተናግሯል። ይሄ ነው። አንድ ሰው እስልምና ከተቀበለ በኋላ ምን ማድረግ ይጠበቅበታል ወደሚለው ስልመጣ ሻወር ይወስዳል፣ ለሶላት ስግጅ ይሆን ዘንድ ከዚያም ስለ ሶላት አስተጋገድ በመማር ጌታው ለአምላኩ ለአላህ ብቻ መስገድን ይጀምራል ማለት ነው። አሁን ያለንበት ወር እንደምታውቁ ጾም ነው። ጾሙን ከነገ ጀምረህ ትጾማለህ ማለት ነው። ይሄ ነው። እስላማዊ ትምህርቶች የምትማርበት ግሩፕ እንድትገባ ደግሞ ከታች ያለውን ወንድማችን ኢብራሂምን አናግረው። እሱ ያገኘሃል፣ በውስጥ እንድትማር ግሩፕ ያስገባል ማለት ነው። ስምህ እየምነው አደለም? እየ ብራስበህ፣ አዎ ደስ የሚል የሙስሊም ስንት ታውቃለህ። ይሄ ምራሱ ከነቢያቶች መካከል አንድ ነብይ ናቸው፣ አዩብ ዓለይሂ ሰላም አዩብ ይባላሉ። በዚሁ ይቀጥልልኝ ካልክ ወይ ደግሞ ሌላ ነገር የምትፈልግ ከሆነ ምርጫህ ነው። አንተ እናንተ ምረጡልኝ። እኔ ከስሞች ሁሉ ደስ የሚል ስም መሐመድ፣ መሐመድ ቢሆን በጣም ደስ ይለኛል። የነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ስም ነው። ሙሐመድ ማለት ምስጉኑ ማለት ነው። ምስጉኑ ማለት ነው። ሙሐመድ ብየ አለው እኔ። እሺ እሺ እሺ። ወንድሜ ኢብራሂም ከታች ያለውን ልጅ ፎሎ አድርገውና በውስጥ አናግረው። ግሩፕ እንድትገባ ያደርጋለህ እሺ። አመሰግናለሁ። እሺ። አይ ሻባ። እሺ። መልካም ጊዜ ነው ለሁላችን

በቃ እሱ ያገናኛል፣ የሚያስተምረው ሰዎች ያገናኛል። እሺ በቃ አመሰግናለሁ። አይ እሺ፣ እሺ። ኤደን ሜሴጅ አስቀምጬልሃለሁ። እሺ ቀጥሉ። ማናት አዲ አዲ አዲ እና

የእስላማዊ ትምህርት የምትማሪበት ግሩፕ እንድትገቢ ዛሃራ፣ አንድ ጊዜ ገቢ ከቻልሽ ሸሽ በቃ አድርገሻለሁኝ። በውስጥ ዛሃራ ጋር ዛሃራ አገኛት። እሺ፣ ሮሜል ሰላም ሮቢ ሮቢን ማን ጋር የሚረብሽ ድምጽ ያለው ሮቢን የሚረብሽ ድምጽ ያለበትን ቦታ ሰላም ላ እንዴት ነህ? አልሐምዱሊላ። ሁሱ ነኝ። ስልክ ቁጥር ቲክቶክ ላይ ያስቀምጥክልኝ። ሰላም ነው? እንዴት ነህ እ አውቀኸኛል አለን አውቀኸኛል? ምን ነበር? ስልክ ቁጥር ቲክቶክ ላይ አስቀምጠህ ነበር። ሸሃዳ ማያዝ እፈልጋለሁ ምናምን ብለኸኝ ነበር አይደል አዎ፣ እስልምና መቀበል ትፈልጋለህ? በውስጥ ሙስሊም መሆን ፈልጌ ነው ብለህ ጽፋልኛል እ አሁን ከኔ ጋር የምለውን ቃል አብረህ እየተከተልክ ከበረሽን ችግር የለውም። ግን አንድ ደቂቃ ሁለት ደቂቃ ነው የሚወስደው። ያና ጊዜ አይወስድም። ሻ ለስ አብሽር በቃ በኋላ ደውላለሁ። ፈኢና ላ ወመላይከተሁ ዩሰሉ ዐለ እሺ። ጸጋው የበዛላችሁ የጌታ ሰዎች፣ የጌታ መንፈስ ያለባችሁ የዛሬው ጾም በእናንተ ላይ እንዴት ነው? እሱ ጥያቄ ነበር። ወአለይኩም ሰላም ጥያቄ ማለት ነው። በውሸት መሀል የማለ ሰው ወለህ ያለ ሰው ወደው ግን እስቲክፋር ያደረገ ሰው ውሸቱንም ለሰውየው ይተናገረ ሰው ከፋር አለበት። ተውበት ነው ማድረግ ያለበት። በውሸት የማለ ሰው ሁለቱን ላይ ያሉ፣ በአላህ ስም ዋሽቶ መማል እና በአላህ ስም ይቅርታ ምንድን ነው? በአላህ ስም ቃል ገብቶ ቃልን አለመፈጸም የሆነ ነገር አደርጋለሁ ብሎ ወይንም አላደርግም ብሎ ወላሂ ስም እንትን ያለ ሰው ይሄ ከፋር አለበት ለምሳሌ ወላሂ ጫት ላልቅ ማለ ነው ሰውዬው ማለ ከዛ መልሶ ቢቅም ይሄ ሰው ከፋር አለበት ቅጣት አለበት ወላሂ ይሄንን አደርጋለሁ ብሎ ሳያደርግ ቢቀር ይሄ ከፋር አለበት በሁለቱ ዋሽቶ መማልከን ተውበት ነው የሚያስፈልግ